ቆልማማ እግር ወይም የዞረ እግር በውጭ ቋንቋ አጠራር ደግሞ ክለብ ፉት ህጻናት በሚወለዱበት ጊዜ አንድ ወይም ሁለት እግራቸው ወደ ውስጥ መዞር የሚታይበት እክል ነው። ህክምና ካላገኘ ለከፋ አካል ጉዳተኝነት እንደሚዳርግ የአዲስ አበባ ዩኒቨርሲቲ የህክምናና የጤና ሳይንስ ኮሌጅ ተባባሪ ፕሮፌሰር እና የህጻናት የአጥንት ስፔሻሊስት ዶክተር ብርሃኑ አያና ገልጸዋል። ህክምናው መኖሩን ያወቀና እንደገና ድጋፍ ሚያርግድ አቅም ያለው ሰው ሄዶ መታከሙ ላይ ብዙም ችግር የለውምና፣ ሰው አሁን እንደ በፊቱ አይደለም፣ ተራርቷል። በፊት ከእምነት ጋር ከተለያዩ ነገሮች ያያይዙ ነበር። አሁን ግን ህክምና እንዳለውና እና የታከሙን ልጆችን ካዩ በኋላ ለካ ይሄ ህክምና ያለው ለካ ይስተካከላል የምል እምነት እያደረባቸው እየመጡ አሁን ሰው እየመጣ ነው፣ እንደ በፊቱ አይደለም። ከዛሬ 20 ዓመት በፊት የቆልማማ እግር ህክምና የሚሰጠው በጥቁር አንበሳ ሆስፒታል ብቻ መሆኑን አንስተው አሁን ግን በተለያዩ የሀገራችን ክልሎች ከ63 በላይ የጤና መስጫ ተቋማት አገልግሎት እየሰጡ መሆኑን ገልጸዋል። ከ1997 በእኛ አቆጣጠር ጀምሮ በተግባር ላይ እየዋለና ለመጀመሪያ ጊዜ የጀመረው በጥቁር አንበሳ ነው። በአሁኑ ጊዜ ግን በተለያዩ ሪጅኖች ወይስ ክልሎች ክሊኒኮችን ከፍተን ሆፕ ወክ የሚባለው ድርጅት ለህክምና ግብዓት የሚሆነውን እርዳታ እየሰጠ ጄሶም ሆነ የተለያዩ ጫማዎችን በነጻ እየሰጠ ባለሙያውን ደግሞ በነጻ እያስተማረ በየክልሉ አገልግሎቱ እንዲስፋፋ እየተደረገ ይገኛል። ወቅታዊ ውጤታማና ተደራሽነት ለዞረ እግር ህክምና ለሁሉም ህጻናት በሚል መሪ ቃል ዓለም አቀፍ የቆልማማ ወይም የዞረ እግር ቀን ሆፕ ወክ ከተሰኘ ግብረሰናይ ድርጅት አማካኝነት በሐዋሳ ከተማ አመታዊ ጉባኤው የተካሄደ ሲሆን በዚህ ፕሮግራም ሙያዊ ግንዛቤ ማስጨበጫ የሰጡት የሆፕ ወክስ ካንትሪ ዳይሬክተር አቶ እንደሸዋበራ ከ800 ህጻናት አንዱ ላይ ሊከሰት እንደሚችል ገልጸው ኢትዮጵያ ለተከታታይ 10 ዓመታት ከ30 ሺ በላይ የሚሆኑ የቆልማማ ያጋጠማቸው ህጻናት መታከማቸውን ገልጸው በአመት ሶስት ሺህ ህጻናት ህክምናውን እንደሚያገኙ አንስተው አሁንም ህክምና ያላገኙ ከሁለት ሺህ በላይ ህጻናት እንዳሉም አንስተዋል። ትምህርት ቤት እንዳሄድ ይወሰናል፣ እንደ ኩዮቹ እንዳይጫወት ይወሰናል ማለት ነው። በአጭሩ ህክምናው ካልተገኘ ህጻኑ ለአካል ጉዳተኝነት ወይም ለዘላቂ ውስንነት ይዳረግብናል ማለት ነው። እዚህ ለዚህ ነው ቶሎ ለይተን ህክምናው መስጠት ያለብን ማለት ነው። ማህበረሰቡ ስለ ቆልማማ እግር ያለው አመለካከት ከእርግማን ኃጢአት እንዲሁም ከዘር ጋር የሚያያዝ የተሳሳተ አመለካከት መጥራት እንደሌለባቸውም አስገንዝበዋል። ተገቢውን ህክምና በተገቢው ሰዓት ካገኘ አንድረ ፐርሰንት የሚድር ችግር እና ለህብረተሰቡ ምለው አንደኛ ይህ የአፈጣጠር ችግር በወጌሻ አይድንም፣ በሌላ የህክምና ዘዴ አይድንም በተማሩ በሰለጠኑ የህክምና ባለሙያዎች በሚሰጥ ፖንሴቲ በሚባል የህክምና ዘዴ የሚድን። የሲዳማ ክልል የጤና ቢሮ የህክምና አገልግሎቶች ዳይሬክተር የክሊኒካል ኦፊሰር አቶ ማዴቦ ቦኒካ እንደገለጹት እንደ ክልል ከዚህ ሁለት አመት ወዲህ በርካቶች ህክምናውን ስለማግኘታቸው አንስተዋል። ከቅርብ ጊዜ ወዲህ ክልሉ ማዕከል አቋቁሞ በተለይም በሆስፒታል ደረጃ በሰፊው በነጻ ማህበረሰቡን እያገለገለ እንደሚገኝም ገልጸዋል። አዳሬ ሆስፒታልን ብትወስጂ ሪፈራል ሆስፒታልን ይርጋለም ሆስፒታል፣ በሆና ሆስፒታል በነዚህ በጀረናል ሆስፒታሎች ማዕከሉ ተቋቁሞ ከዚህ ከሆፕ ወክ ጋር በመተባበር በተለይ ተገቢው ማተሪያሎችን በማቅረብ ችግሩ ያለባቸው ህጻናት በክልላችን ደረጃ ተለይቶ እንትን ከተደረገ በኋላ ወደዛ ቀጥታ ሄደው ነጻ ህክምና የሚያገኙበትን ሁኔታ ተመቻችቶ የተሰጠ ያለበት ሁኔታ ነው ያለው። በህክምናው የነበሩ ልጆችና ወላጆች በድርጅቱ በተደረገላቸው እገዛ ዛሬ ላይ ልጆቻቸው ሙሉ ለሙሉ ጤንነት ላይ እንደሚገኙ ገልጸው ድርጅቱንም አመስግነዋል። እንደተወለደ ወዲያውኑ ነው ያየሁት። ግን በሰአቱ አንድ እግሩ ብቻ ስለነበረ በሰአቱ እንደዚህ አይነት ነገር እንዳለም ብዙም እንትኑ ስላልነበረኝ አላወኩም። የሆነ ይተወዋል በሚል አርባ አምስት ቀን ያህል ትንሽ ቆየሆን ወደ ቀጥታ ወደ ሪፈራል ሄድኩት እዛ ህክምናውን ከአርባ አምስት ቀን በኋላ ጀመረው ማለት ነው። ያ እኔ እንደም ያ ቦታ ሰርጀሪ የተሰራው ቦታ ምናልባት ያማዋል ምናምን ብዬ ሲጫወት አየዋለሁና ኖርማል ነው፣ ምንም አይነት እንትን የለውም እስካሁን ድረስ ስጋት የለም።